አባብዬ አባብዬ አባታችን መከታችን የእኛም መድኃኒት ረግጣም ሄዷ ነው አለች። ምንቦጣት ሰማን ሆና ልጥፋባት። አባብዬ አባብዬ በብሩ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃም ኩልል እንዳለ የምንጩሃ ፍቅርሻ ይጠገብ አይበቃም አይኖርም የሚያሸሸው ልቤን ያንቺን ፍቅር ከቶ የሚያከስመው። ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማስ ሆኑ ነው በቃታ ስቢው ይቅር እምላለው፣ ወድሻለው የፍቅሬን መጠን በቃል ከምገልጸው ሰላም፣ ሰላም፣ ሰላም፣ ሰላም በላይ ሰላም፣ ሰላም፣ ሰላም በውድ ነው የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናቸው። እኛ አለን ደህና ነን፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ይብዛ። እንዲህ እንዲህ እያለን መተናል። ዛሬ በሰዓታችን ዜና አቅራቢ የሚሆን ከመሰለኝ እንዲህ ማለት ነው የቀረኝ ደፈጭ እንዳለን እሺ፣ እንዲህ ሰላም አትሉም? እንዲ ብቻ እንዲህ ሰላም፣ ኧረ በሉ እሺ። እንግዲህ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንግዲህ ዛሬ ፏ ፈሽ ብለን ወደ እናንተ መተናል። ድባቡ ግን እንኳን ደህና ቆያችሁ። ያው ድባቡ ግን አያስመጣም። እንግዲህ ሀዘኑን በዚህ መልክ ልናልፈው ወስነናል። እንታስባላችሁ ያው አለ ቤተሰቦች ግልጽ ያልሆነላችሁ በጣም ብዙ ነገር እንዳለ እርግጠኛ ነኝ። እንደዚያውም የሚያስደነገጣችሁ ነገር አለ። እንግዲህ ዛሬ እሱን ነገር ፈታ አድርገን ልናመጣላችሁ አስበናል። ያው ብዙ ነገር ተፈጥሯል። ትላንት ለእኛም ለእናንተም ድንገት የሆነ ዱብ ዕዳ መቶብናል። አሁን አትጨነቁ። በጣም በጣም በጣም ደህና ናት እሷ፣ እኛም ደህና ነን። ያው ፈጥነን የሆነ ነገር ለማድረግ ሞክረናል። እንግዲህ ዛሬ እሱን ነገር የሚከስ በጣም ትልቅ ነገር ከዛ ሙድ የሚያስወጣ ለረጅም ሰዓት አውርተን ተወያይተን እሺ አይ የጎረቤት ልጅን እንደዚህ ምናምን ጠገኝ ነው። ሰላም እንደምን አላችሁ ውድ ቤተሰቦቻችን ሁሉ። ሰላም ነው እኛ ሸጋነን ቆንጆ ነን። ዛሬ እንደዚህ አምረን ቆንጆ ከቆንጆ ጋር ሰቶ ለነገሩ ፈታ ብለን ይፈልጋል። ገብቷል። ትናንት ትንሽ እናንተንም እኛንም የሚያስጨንቅ ነገር ተፈጥሮ ነበረ። ሰው እሱ ነገር አልፎ ዛሬ ላይ ደርሰናል እና ዛሬ ደግሞ ትንሽ ፈታ ብለን ለቀቅ ብለን እንደዚህ በአበባ አሸብርቀን በኬክና ሻማ ምናምን ልናደርግ አስበን ነበር የጓደኝነት አይመስልም ብለን

ሆስፒታል የሆነበት የሆነበት እያለን ነበር። ብቻ ግን ያው ማምሻውን ቆንጆ ለማድረግ ነው ወደ እናንተ የመጣ ነው። እንግዲህ ፈቲ አላህ ብሎ ከሆስፒታል ወጣለች። እንግዲህ አትጨነቁ፣ የከፋ ነገር አይደለም። እሱን ለማለት ነው እና እንግዲህ እኛም ተጨንቀን አስጨነቅናቸው። የምር እኔ ባልሆነ በሆነው ቪዲዮ የሚይዘው ነገር ይህ አመሌን እተዋለሁ፣ ትንሽ እያልኩ አይዟችሁ፣ ለትንሽ ጊዜ ነው ባስቸገራት እና ያው አትጨነቁ፣ አሁን አሪፍ ሁኔታ ላይ ናት። ይበልቅ ደግሞ አሪፍ ሁኔታ ላይ እንድትሆን ጊፍት አሰብን። ምን አይነት ጊፍት ብለን ስናስብ በጣም በቃ ይሄም አይሆንም ይሄም ያንሳታል ብለን ዛሬ እንግዲህ በእሷ ቤት መተናል፣ ቻናል ከፍተንላታል።

በዚህም ከሙዷ እንድትወጣ በጣም ደስ እንዲላት፣ በዚህም ነገር ሰርፕራይዝ ምናምን እንድትሆን እኔ ይገርም ማለት ነው። ሽፎኖች አሉኝ። እሱን ሽፎኖች አርጋችሁ ኩልና ሰርፕሪዝ ክትቀባላችሁ በቃ ይህችን ብቻ ታደርጋላችሁ። አልፋችኋል። አንተ በጣም እያመመኝ ነው። እኔ ግን ዛሮ ይጫጫናል። የሆነ ነገር ፕሮግራሙን የምናራዘ ነገር እናድርጉ። ይሄንንም ይሻላል ሻል ሲጀምር ነው ቅመም የሆነ ነገር ብንጠቅም ደስ ይለኛል።

የኢትዮጵያ 10 ሚሊዮን እየታየኝ፣ የማን ቻናል አባብዬ? ያንተ ላርገው ደኔ ያርገው የኔ ያርገው ፍቅር ሰዓት ሰማይ ነው። ብር አዎ፣ በዲጂታል መልኩ ስራ ጀምረናል። ቴሌ ብር

አንድ መልከ መልካም ወጣት እየታየች ነው። እውነት ነው አባብዬ። መታለች መታለች። እውነት ነው አባብዬ፣ ነጭ ቀሚስ ያረገች። እውነት ነው አባብዬ ብዬ መታለች መታለች። የተጠላለፈ ጫማ። አዎ፣ እውነት ነው አባብዬ፣ አይነ ጥላ ከቧት። እውነት ነው አባ ብዬ አይነ ጥላ ከቧት። እውነት ነው አባብዬ፣ እጆትን ይስጧት። ራሷ ላይ ያረጋችሁ ነገር ምንድነው? እኔ ቀይ ቀለም አልወድም፣ አይከፍለኝም። እኔ እንደዚህ አይነት ምንታርጉለት እኛ ከበማ ድብቻ ነው የምንፈልገው አባብዬ

ይፍሱ ምን ሲኒን ያሉኝ? ለፈሶት አተ የኔ ፈስ እንደዚህ ዝም ብሎ ይገኛል? መጀመሪያ ድንግል በጋምጡና አብሉኝ፣ ድንግል በጋምጡና አብሉኝ። ድንግል መሆኗን በግንጌት እና ቃልና አባብዬ ፈልጉ ፈልጉ። ምን የምን ድንግል አባብዬ? ዶሮ ብናመጣስ? ዶሮዋም ድንግል መሆን አለባት ድንግል ነገር በልቼ ነው ድንግል ነገር የምፈሳው። ካልሆነ አንተ ወንዱ ወያ አባብዬ ልስለብህን። አረተው አባብዬ አረተው። እኔ ምን አጠፋው አባብዬ? እች ደግሞ ምን ትንቀለቀላለች ዛሬ። አትቀመጥም። አንገቷን ነቅዬ ያደሩ አንገት ልትከለባት። አትሳቂ

ስትታይ ልጃገረድ ትመስላለች፣ ፊልሳለት ናት ናት ናት። አባብዬ አንተ ሞክራታል በምን አወቅ? እኛንን ውስጥ ውስጡን የምናውቀው ቀሚሳን ሳንገል ውስጥ መግባት እንችላል። ደም ሳይነካን ሆድ ውስጥ ገብተን መውጣት እንችላል። አሁን ምንድን ነው መትፈልጊ? ሰናገሪስ፣ ንገሪ ፈቲ ፈቲ ፈቲ

ፋቲ እኔ መዳሊት የለቃየ ነሽ። እኔ ለስንተኛ ጊዜ መሰለሽ የሰለበኝ አንቺን። እኔ ወንድ ነው የሚሰልቡት ሴቶቹን መድፈን ነው እንዳል፣ ደፍናት ነው እንዳለው

በእርሱ መጀን አባብዬ በእርሱ በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጩ ውሃ ፍቅር ሻይ ጠገብ አይበቃ አይኖርም የሚያሸሸው ልቤን ያንቺን ፍቅር ከቶም ያከስመው

ይነሱ አባብዬ ፋቲ ሰሱ በኋላ እንግዲህ ይኸው ተነቅሎላታል። ደህና ነሽ? ምንም ምንም ብለሽ ማለት ምንም ምንም ብለን ልናስደብርሽ አይደል? አባብዬ ልን። እንግዲህ ዩቲዩብ እየከፈተች መስጠት የማይሰለቻት ፍቅር ዛሬ እድሏን ላንቺ ሰጥታ ዩቲዩብ ከፍታ እኛን ጋብዛ እንደዚህ ይህን የመሰለ ፕሮግራም አዘጋጅታ ጠርታናለች። እንግዲህ ሰሞኑ ስላለሽበት ሁኔታ ብዙ አላልም፣ ድጋሚ ነገር ቀስቅሰን ይህንን የመሰለ ደስታችንን ማጣት አንፈልግም። ሰው ፈቲ፣ ከዚህ በኋላ ይሄ የአንቺ ዩትዩብ ቻናል ነው፣ ሰርተሽ የምትቀየሪበት ዩትዩብ ቻናልሽ ነው ፈቲ እኛም አለን ተጎንሽ፣ የምታሳይበት ታለንት እሺ። እንዳትወድ ከድጋሚ ታለንት አይ፣ አንዳንድ ቤተሰቦች ደግሞ ባንቺ ምክንያት በትላንትናው ነገር ትጨነቁ ስላሉ እኛ ነግረናቸዋል። በጥቂቱም ግን አንቺ ብነግራቸው ለማሳመን ያህል ከአንቺ ካንቺ አንደበት ቢወጣ መጀመሪያ የአንቺ ቤት ስለሆነ እኛ ተንቆጣጠር ነው አውሪና ማለት እህ፣ ሙጡልኝ ሰላም ነው እንግዲህ አሁን የእኔ ቤተሰቦች ነው አይደል የሚሆኑት የእኔ ቤተሰቦች ነው አይደል የምላቸው ቤተሰቦቻችን ሰላም እንግዲህ ውድ ቤተሰቦቻችን የሁላችንም ቤተሰቦች ያው እንግዲህ ሁላችሁም ብዙዎቻችሁ ተጨንቃችሁ እኔንም ሆነ ሁላችሁም ስጠይቋቸው ነበረ። እናም አሁን ደህና ነኝ አልሐምዱሊላ። ጥሩ ሁኔታ ላይ ነው ያለሁት። በዛ ላይ ደግሞ እነዚህን የመሰሉ ጓደኞች እችን አንተ ግን እንደዛ አይነት ቀዴት ነው የተማርከው?

መጀመሪያ ላይ በጣም አስደንግጣችሁ ነበር። ወላሂ በጣም ማለት የቀልድ መሰለኝና፣ ከዛ ያመረራችሁ ይሄዳችሁ የቀልድ መስሎች ነው እንጂ ያዞርሺው እንደ የምር ቢሆንማ ልገላችሁ ነበረ። ቀልድ ነው ቀልድ ነው። በስነ ስርዓት መልካም ምኞታችሁን ግለጹላት ነው ድንግል ድንግል የሆናችሁ ሰብስክራይበር ቀልዱ ቀልድ እንደሆነ እንዳለ ዩቲዩብ ሲከፈት ስሜቱን አውቀዋለሁ እና በመጀመሪያ ኮንግራ እንኳን ደስ ያለሽ እንግዲህ ዩቲዩቡ ነፍ ነፍ ነፍ ነፍ ሰብስክራይበር በሰብስክራይበር ሆኖ ገደብ ሰጠው ደስ ይለናል አምሳ ሺህ ላድርገው ምን ይሳነኛል? አባብዬ በርሶ መናበርሶ መናቴ አይንትን ገደብ አምሳ ሺህ አምሳ ሺህ አድርገንላታል። በርሶ ብቻ ነፍ። በቃ እስከቻላችሁ ድረስ በደንብ ሰብስክራይብ አግኝተሽ፣ አሪፍ አሪፍ ነገሮችን ለቤተሰቦችሽ ይዘሽበት የምትመጭበት ቻናል ያድርግልሽ በደንብ በቀፋ የምትይበት ደስተኛ የምትሆኝበት ቻና ሊያርግልሽ፣ ከኛም ጋር ባህሪሽን እምታስተካከል ያርግልሽ። ኮንግራ ወደ እኔ ነው እንደሚሄደው አንቺ ጠቅልይ ለማለት ወዳጆቻችን የኛ ምርጥ ፋሚሊዎች እንግዲህ በእንደዚህ አይነት ነገር አትታሙ። ድሮ ጀምረን የምንኖረው ነገር ነው። በሰብስክራይብ የኛ ፋሚሊ አይታማም ማለት በቃ ሰፖርታችሁ ይለያል ነው እምላችሁ እና በዚህ ነው ፍቅራችሁን የምታሳዩን። እኛ የፈቲን ደስታ በደንብ በደንብ በደንብ ነው የምንፈልገው። ሰሞኑን ካለችበት ሙድ እንድትወጣ እንፈልጋለን። ያው ይሄ ትልቅ ነገር ሆኖ አይደለም ባይዜ ዩቲዩብ መክፈት ምናምን ምናምን ነገር ትልቅ ነገር ሆኖ ካለችበት ሙድ ትወጣለች ማለታችን ሳይሆን ቢያንስ ቢያንስ ከዚህ በፊት እየተወያየን ነበር። መች እንክፈት መች እናድርገ ይሄን ነገር ስንል ለምንድን ነው ዛሬ ማናደርገዋለን? ያው ከህክምናው ወጣ ገባ ስንል እንደዚህ እነዚህ ነገሮች እየተወያየንባቸው ነበርና ዛሬ ከሐኪም ቤት መልስ ለምን አናስደስታትም ብለን ያስደሰትናት። ተደስተሻለ ብዬ ተስፋ አደርጋለሁ የኔ እናት። የሚገባሽ ነገር ሆኖ ሳይሆን ያው እንድትደሰች አራታችን ዩቱብ ቻናል እንዲኖረን ስላሰብን ነው። ከዛ አብረን ጠንከረን እንድንሰራ ግንኙነታችንን እንዲያደረጅልን ብለን አስበን ነው ይህን ዩቱብ ቻናል የከፈትነው እንጂ ትልቅ ነገር ሆኖ አይደለም። እና ደግሞ ያው ቤተሰቦቻችን ላይ በጣም በጣም እምነት አለን። ሰብስክራይብ ያደርጉሻል ከእስከ ዛሬው በላየ ነው። ልክ ብዙ ሰብስክራይብ እናያለን እና እና እንወዳችኋለን እናከብራችኋለን። እኛ ቤት ውስጥ ብዙ ብዙ አዲስ ቆንጆ ነገር ታያላችሁ። የእኛ ፋሚሊዎች እንግዲህ ይሄ ጸድ ክሩ ነው በጣም የሚዋደድ ክሩ ማለት ነው ጀማ እበላሀለሁ እጠጣሀለሁ፣ ጀባ፣ ምን ምን ላድርግልህ? አረ አባል ተሻለሽ እና ይሄንን የተፍታታ ፋሚሊ፣ ይሄን ሙድ ያለው ፋሚሊ ተቀላቀሉ፣ ሰብስክራይብ አድርጉ። ሁላችንንም ባይዜ ያው ሰፖርት አድርጉን። እኛም መቶ ብንገባ አንጠላ እነገሌ ሀምሳ ቢገቡ እነሱም አምሳ ቢገቡ አንጠላም። ማሩ ስክራይብ። እንኪ የኔ ፍቅር የኔ ፈቲ፣ እኔ በጣም እየቀዘቀዘኝ ነው። ጫማል እና በአስማት አረግም በአስማት በአይንክ እንደዚህ ያምጣውና እንዳታምብኝ ይመጣ የኔ ፍቅር የኔ ውድ የኔ ውድ ጓደኛ እንደዚህ ስላየሁሽ ደስ ብሎኛል፣ የምር የምር፣ እውነት በጣም ደስ ብሎኛል። እና ይሄ ደግሞ ኖርማል። ከጭንቀትሽ እንድትወጪ ፕሮግራም እናዘጋጅ ብለን አሰብን። ፕሮግራሙ ደግሞ የሆነ ሀሳብ ያለው ነገር ቢሆን ውሃ የሚያነሳ ነገር ቢሆን ብለን ስናስብ ለአንቺ ስጦታ መስጠት፣ ስጦታዎች ስናስብ ደግሞ ልዩ መስሎን ይታየን ይሄ ዩቲብ መክፈት ነው። እና ይሄ ዩቲብ ያንቺ ነው። ቤተሰቦቻችን አያሳፍሩንም ምክንያቱም በሁላችንም ቻናል ስላየ ነው ማለት ነው። በእነሱ ነው እዚህ ያለ ነው። እንግዲህ የኔ ቤተሰቦች፣ የሁላችንም ቤተሰቦች አንድ አይነት ቤተሰቦች ናቸው። ፈንድሻ ፋሚሊዎች ወዳቸዋለሁ እና ይህንን ፈንድሻ ፋሚሊዎች በአበባ የተብረቀረቀ እሺ፣ አሁን በቃ ኬክ እንቁረስ። ደም እንትን እንዳይል ያዙ።

ገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኮርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንደኛ። ውድ ፋሚሊዎች በሌላ ቪዲዮ እስክንገራይ ድረስ እንወዳችኋለን፣ እንወዳችኋለን። ደስ ይላል ጓደኝነት።